የአውሮፓ ሻምፒዮንስ ሊግ ተሳትፎን ለማግኘት የሚደረግ ፉክክር። በአውሮፓ ታላላቅ ሊጎች ውስጥ የሚደረጉ ፉክሮች አንዱ የአውሮፓ ሊግ ውድድር ነው። እንደ አውሮፓውያን አቆጣጠር በ1971 የጀመረው የአውሮፓ ክለቦች ውድድር በአህጉሩ ከሻምፒዮንስ ሊግ ቀጥሎ በሁለተኝነት የሚነሳ ትልቅ ውድድር ነው። 58 ክለቦችም ይፎካከሩበታል። የዘንድሮ የአውሮፓ ሊግ ውድድርም ተወዳዳሪዎችን እያንጠባጠበ መጥቶ ሁለቱን የእንግሊዝ ክለቦች ለፍሳሜ አገናኝተዋል። ዛሬ ምሽትም አሸናፊውን ለመለየት ሁለቱ ክለቦች ተፋጠዋል። ማንቸስተር ዩናይትድ እና ቶተንሃም ክለቦቹ ፈጽሞ ባልተጠበቀ አቋራጭ መንገድ በአውሮፓ ሻምፒዮንስ ሊግ የሚሳተፉበት አማራጭ የቀረበላቸው ሲሆን እድሉን ማን ይጠቀማል የሚለው አጓጊ ሆኗል። ከሰር አሌክስ ፈርጉሰን ያሰልጣኝ ዘመን በኋላ የቁልቁለት ጉዞን የቀጠሉት ቀያይ ሰይጣኖቹ ከተቀናቃኞቻቸው ወይም ከባላንጦዎቻቸው ጋር እኩል ዩዩ ሜት ተስኗቸዋል። የዘንድሮ የኤሮፓ ሊግ ፍጻሜ ሁለቱን የእንግሊዝ ክለቦች ያገናኛል። ጫና ውስጥ የሚገኙት ሁለቱ አሰልጣኞች ዋንጫውን በማንሳት የውድድር አመቱን መጥፎ ገጽታ ማስተካከል ይፈልጋሉ። ማንችስተር ዩናይትድ በፕሪምየር ሊጉ ከ1973/74 የውድድር አመት በኋላ በታሪኩ ደካማ የሚባለውን አመት አሳልፈዋል። በፕሪምየር ሊጉ በ18 ጨዋታዎች ሽንፈት በማስተናገድ በሊጉ የደረጃ ሰንጠረዥ 16 ደረጃ ላይ ተቀምጧል። በተመሳሳይ ቶትናም ሆትስፐርስ በበኩሉ ከ1992 የውድድር ዘመን በኋላ ደካማ የሚባለውን የፕሪሚየር ሊግ የውድድር ዓመት ይዞ እያካሄደ ይገኛል። በፕሪሚየር ሊጉ 21 ሽንፈት አስተናግዶ በደረጃ ሰንጠረዥ 17ኛ ደረጃ ላይ ተቀምጧል። በዘንድሮ የውድድር ዘመን ከሊጉ አለም ወረድ በሚመስል መልኩ አስከፊ ጊዜን ያሳለፉት ሁለቱ ክለቦች በአውሮፓ መድረክ በአንጻሩ ጥሩ የሚባል ጊዜን አሳልፈዋል። በዚህም ጫወታው አንድ አይነት መልክ፣ ሁለት አይነት ገጽታ የሚኖረው ይመስላል። የሁለቱ አሸናፊ በሚቀጥለው ዓመት በአውሮፓ ሻምፒዮንስ ሊግ መሳተፍ መቻሉ ጫወታውን ይበልጥ አጓጊ አድርጎታል። በዚህም ጨዋታው ምን መልክ ይኖሯል የሚለው በብዙዎች ዘንድ ተጠባቂ ሆኗል። በብዙዎች ዘንድ የደካማዎቹ የፍጻሜ ጨዋታ እየተባለ ይገኛል። የሰሜን ለንደኑ ክለብ ቶተንሃም ስፐርስ ተጫዋቾቹን በጉዳት እያጣ ይገኛል። በክለቡ ውስጥ የሚገኙትን ጀምስ ማዲሰን፣ ሉካስ ባርጊቤል እና ዲያን ኩሉሴቭስኪ ጉዳት እንዳጋጠማቸውና ምናልባትም ከፍጻሜው ጨዋታ ውጪ ሊሆኑ እንደሚችሉ እየተነገረ ይገኛል። ማንችስተር ዩናይትድ በአንጻሩ በፍጻሜ ጫዋታ በጉዳት ላይ የቆዩትን የጆሹዋ ዚርክዜና የሌሳንድሮ ማርቲኔዝ ግልጋሎት ሊያገኝ እንደሚችል እየተገለጸ ይገኛል። የዩሮፓ ሊግ አሸናፊዎች የአውሮፓ ሻምፒዮንስ ሊግ ቢሳተፉ፣ የኮንፈረንስ ሊግ አሸናፊዎች ደግሞ ኢሮፓ ሊግን ቢሳተፉ የአውሮፓ እግር ኳስ ማህበር እንደ አውሮፓውያን አቆጣጠር በ2014 መወሰኑን ተከትሎ የኢሮፓ ሊግ አሸናፊዎች በቀጥታ የአውሮፓ ሻምፒዮንስ በአውሮፓ ሊግ ዋንጫ ረጋፊው ለመካስ እና በቀጣይ ሻምፒዮንስ ሊግ ቦታ ለማግኘት በእጅጉ ሊሆኑ ይመስላሉ። ነገር ግን ቁልፍ ተጫዋቾቻቸውን በጉዳት አቅተዋል። ማንቸስተር ዩናይትድ ለዋንጫ የተሻለ ድል አለው ወይስ ቶትናም ባሉ ተጫዋች በቁጭት ተጫውቶ ማንቸስተር ዩናይትድን ረትቶ ዋንጫውን ያነሳል የሚለው አጓጊ ሆኗል። ማንቸስተር ዩናይትድ እና ቶትናም በአትሌቲኮ ቢልባኦ ሜዳ በሳን ማሜስ ምሽት አራሳት ይጫወታሉ። ዋንጫውን ማን ያነሳው ይሆን? ቶትናም ወይስ ማንቸስተር ዩናይትድ? ጋዜጣ ፕላስ የስፖርት ኢንተርኔትን የሚመስል ነበር። መልካም ጊዜ ሆንላችሁ።